ይህ የኢፉዬ መጨረሻ ምንድን ነው? ምን አጋጠማት? ያፊትስ ምን አደረገ? ናታንና ገኒ ያሉበት ሁኔታ በጣም ከባድ ነው። ቤዛ ደግሞ የተደበቀውን ሚስጥር ኤፍራታ ከቤት ወታ መሄዷና ገኒና ናታንን ያስጨነቀው ነገር ምንድን ነው ሚስጥሩ እያለች አሁን ሌላ ነገር እንድታስብ አድርጓታል። ኤፍራታ መጨረሻዋ በጣም ያሳዝናል። እንግዲህ ስለ ቤተሰቦቿ ማንነት ስታውቅ ራሷን መቋቋም አቅቷት ናታንን ክፉ ነህ በማለትም ጥላቻ አድሮባታል። ራሷን አሳልፋ ለያፊት የሰጠችው ለናታን ስትል ነበር። አሁን ግን አይመለከተኝም፣ ስትፈልግ ናታንንም ግደለው፣ ስትፈልግ አንተም እሱም ገደል ግቡ አለች። ተስፋ ቆርጣለች። እናም ከቤት ወታ መንገድ ለመንገድ እየተወዛወዘች በስተመጨረሻም ወድቃ ለያፊት ተደወለለት። እናም ሚስትህ መሬት ላይ ቆሻሻ ቦታ ወድቃ እያለቀሰ ትገኛለች ሲሉት የኔ ንግስት ምን ሆነችብኝ በማለት በሩጫ አለችበት ቦታ ሄደ። ተነሽ ቢላትም አልፈልግህም ስትፈልግ ገደል ግባ፣ አንተ ምናታም ስትፈልጉ ተጋደሉ አለቸው። ይህ ያሳዝናል። አሁን እናት አላ ያላት ጥላቻ በጣም ከባድ ነው። እሱ ምን ያደርግ ወዶ አይደለም ተቸግሮ ነው። ግን ደግሞ በጣም ያፈቅራታል። እናም ያቤት ተነሽን እኔ ጋር እንሄድ ሲላትም አልፈልግም፣ አልሄድም አለችው። ከዛም እንደዛ ነው አላት። አዎ አለችው። ከዛም በጣም በሚያሳዝን ሁኔታ ተወይ ስትለውም ቆሻሻ ላይ ነው ያለሽው አላት። እቆሻሻ ላይ ወድቆ መገኘት ለእኔ ብርቅ አይደለም። የመጀመሪያ ነው የመጀመሪያ አይደለም ያደኩበት ነው አለችው። ከዛም እባክሽን ተነሽ የኔ ንግሥት እንደዚህ ሁነሽ እንድታለቅሽ አልፈቅድልሽም አላት። እሷ ደግሞ በፍጹም አለች። እንደገናም እንደዛ ነው ብሎ ተቀፎ መኪና ውስጥ አስገባት እሷም አልሄድም ብላ እየተፍጨረጨረች የግድዋ ሄደ። ሰላም ውድና የተከበራችሁ የቻናል የቤተሰቦች እንዴት ራችሁልኝ? ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ዛሬ እንግዲህ የኢፉዬ ሁኔታ እውነት ለመናገር በጣም በጣም በጣም ያሳዝናል። ልቤም ተሰብሯል። እውነት ይህን አይነት ህይወት የሚኖሩ ብዙ እህቶች ይኖራሉ ብዬ አስባለሁ። እጅግ በጣም አስተማ አሪ ነው ለሰው ብለን ዋጋ ከፍለን፣ በስተመጨረሻም ደግሞ ለዛ ለከፈልንለት ሰው በሆነ ነገር ያ የከፈልንለትን ሁሉ ገደል የሚከቱ አጋጣሚዎች ይገኛሉ። ና የኤፍራታ ተስፋ መቁረጥ እንግዲህ አሁን ላይ በጣም ከባድ ነው። እፉዬ ተቤት ወጥታ በመሄዷ ናታንና ገኒ ያወሩትን ነገር በመስማቷ አልሆነ ቦታ ሄዳ እራሷን ጥላው እያለቀሰች እየየ እያለች ናታንን እንዳውም ክፉ ነህ። ቤተሰቦችሽን በሚከፋሽ ጊዜ አምጥቼ ከጎንሽ አደርግልሻለው እያላት ነበረ። ያንን እያስታወሰኝ ለምን ለምን እስከዛሬ በ በአጠገቤ ተቀምጠው ደበከኝ እያለች እንግዲህ አቧራ ቦታ ላይ ተቀምጣ እያለቀሰች ነበረ። ቤዛ ደግሞ ከላይ ወርዳ ኢፍራታ የት ሄደች ተመልሳ? አለች እንዴ፣ ክላሷም ገባሁ አላገኘዋትም፣ ገኘዋትም፣ እዚህም የለችም። ስትገባ ኳይቻት እላ ይሁኔ፣ በአየር ላይ ሰላም ብያት ነበር፣ አለች። ከዛ ምን ኢፍራታ አለች፣ ገኒ። አዎ፣ ኢፍራታ። ምን ነው ችግር አለ? ምን ሆነች? ምንና ተመልሳ ሄደችው? አለች ቤዛ። ገዛም አለቀልኝ፣ አለች። ገኒ ራሷን ስታወደቀች። ገኒ አንቺ እንደምታስቢውም ላይሆን ይችላል ላትሰማንም ትችላለች አህላት። ከዛ ምንድነው ምን ተፈጥሮ ነው ሲባልም ገኒ ራሷን ስታወደቀች። ገኒ ብሏትም ገኒ ብሏትም ገኒ ልትመልስ አልቻለችም። ከዛ ናታን ቤዛን ውሃም ጭሌ ሲላት፣ በባልዴ ውሃ ይዛለት መጣች። ምንድነው የተፈጠረው? ልታጥቢን ነው ወይስ ምን ልታረግም ቤዝ አላት። ከዛም እንድ ወን አማቴ ለንደ ዋልና ፈስባን ነው እና በብርጭቆ አይሻልም በብርጭቆ የት እንዳለ አላቅም አለችው። ከዛም በይበትነሽ ወጀላ ያፈሽልኝ ሲላት ገለበጠችበት። በጣም አዘነና እገኒ ፌት ላይ ውሃን አፈሰሰ። ግን ደግሞ በፍጹም ገኒ ልትነቃ አልቻለችም። ናታን ምን ያደርግ በቃ ሐኪም ቤት ይዘናት እንሄዳ አለ። ሐኪም ቤት ይዘዋ ሂደው እንግዲህ ታክማ ስትመለስ ገኒ ራሷን አወቀች። በቃ ምን አማራጭ አለኝ? ምን ሊሆን ልጄ አለች። ቤዛ ደግሞ ምንድን ነው ኤፍራታን ያናደዳት በገኒ ወይስ ባንተ? ምንድን ነው የተፈጠረው አለችው። ከዛ ናታንም በጣም አዘነ። አሁን ላይ እንንገራት እያልኩኝ፣ እንዲሁም ደግሞ ቤተሰቦችን አምጥቼ ከእጅስ ጨምርልሽ አለው ብያት፣ አሁን ደግሞ ሲከፋት ከጎኗ አይደለሁም ብትሰድበኝም ብትመታኝም ከጎኗ መሆን ነበረብኝ። አሁን ልክናት አለ ናታን። ከዛ ቤዛ በጣም ተናደደች ለምን እንደዚህ ይላል በሚለው ከዛም ገኒ ደግሞ ልጅን በቃ አጣዋት ማለት ነው በቃ እያለች እያለ ያፊት ጋር ስልክ ደወለ በኢፉዬ ስልክ ሲደውል ያፊት አነሳው ኢፉዬ ያፊት ጋር ሂዳ አልበላም አልጠጣም ብላ እያለቀሰ ስታስቸግረ ኦህ አሁን ሰለችሽኝ ሀረሳ ስታለቅሽ ልትይ ነው እንዴ አላት ከዛ በስተመጨረሻም ከነ ልብሷ ሻወር ቤት ገብታ ውሃ ማፍሰስ ጀመረች የኔ ንግስት እያለ ያፊት እንትም ማለት በሩን መቆርቆር ጀመረ። እሷ ግን ፊት ልትሰጠው አልቻለችም ነበር። በስተ መጨረሻም በግድ ለምኖ አስወጣትና ልብስ እኔ ገዝቼልሽ እስከምመጣ የኔን ልብስ ልበሽ አላት። ልብስ ቀይራ መጣች። ቁጭ አሉ። ግን ምን አይነት ደረቅ ሰው ነሽ! እንደ ሰው ከነ ልብሱ ውሃ ይገባል አላት። ምናገባ ምን አገባህ? አለችው። ልሙት ተወይ ምን አገባ? አለች። እኔ ደግሞ እንድትሞች አልፈቅድለሽም በፍጹም አለ። አይገርምም እንግዲህ እናተ ያፊት የሰርጉንም ፕሮግራም ርቀት አድርጎታል። ምክንያቱም እሷ በዚህ ሁኔታ ላይ ሰርግ፣ ድግስ ወይም ደግሞ የሰርጉ ቀን መዋል ስለማትችል ሌላ ጊዜ በሚለው ንግስቴ፣ በሰርጉ ሰዓት አልተዘጋጀችም፣ ስለዚህ ይቆያል አለና ደወለ ለአለቆቹ ለሰራተኞቹ። ከዛም እሻሉት በጣም ያሳዝናል። ህዋን ደግሞ በሚገርም ሁኔታ ያፌት ሊያግታት እንደሆነም ታውቃለች። ያፌትን ስትጠብቀው አልመጣም። እናም ኢፍራታ ሰርግ ሳይውል ባት ታገድ ደስ ይላታል። ከዛ በኋላ ችግር የለብኝም እያለች ነበረ። ይህ ህዋን እንግዲህ ፖሊሱ ፍቅረኛዋ መጥቶ እንደሚያፈቅራትም ና እዚህ ውስጥ እንዴት ብቻ ሽን ትጋፈጫለች ሲላት አባቴ ፍትህ አጥቶ ፍትህ እየፈለገ ሞቷል። ስለዚህ እንደ አባቴ አይነት ህይወት የሚያሳልፉ በጣም ብዙ ህቶች ናቸው። እነሱ ፍትህ አግኝተው የፌት ስራውን የስራውን እንዳገኝ እፈልጋለሁ። ግን ደግሞ በፍጹም የኢፍራታ ሰርግ እንዲሳካ ማድረግ የለባቸውም አለችው። እሱም እሺ አላት። ሔዋንም እዛም ቢያግቱኝም ቀን በቀን ቦታ እንደሚቀያይሩም አውቃለሁኝ ስለዚህ አንተ ያለውበትን ቦታ ብታውቅም ስሜታዊ ሆነ ምንም ነገር እንዳታደርግ አለችው። እሱም እሺ ብሎ እወድሻለሁ ምንም አጋጣሚ ቢያጋጥምሽ ምንም ችግር ቢፈጠርብሽ ሴት አንዳንድነት እንኳ ቢያስገቡሽ እኔ ስትመለሽ ከነ ምንሽ ከነምንሽ አፈቅርሻለሁ፣ ጠብቅሻለሁ አላት። ስንመጣ እናወራበታለን ብላ ተለያየች። እንግዲህ በጣም የሚያሳዝነው የገኒ ሁኔታ ተሀኪም ቤት መታ። ያፊት ጋር ናታን ኢፉዬ ላይ ሲደውል ያፊት አነሳሁ። ከዛም አንተ ቆሻሻ አለ ናታን ከዛ ምን ፈለክ ንግስቴን እንደዚህ ስብርብር አድርገሃት ምን ፈልገህ ደወልክ ሲቀጥል ደግሞ እመነኝ አንተ የሰበርካትን እኔ ጠግናታለሁ በፍጹም ልታያቸውም ሆነ ልታስታውሳቸው አትፈልጉም አለው ከዛም በጣም ተናደደ ናታን ዝም አለ ከዛም ገኒ አንድ ስጠይ ላውራው፣ እዋክን አንዴ አለች። ስልኩን ሰጣትና አወራችሁ እንዴ ሄሎ አለችው። እንዲህ በትትና ማውራት ትችያለሽ እንዴ? አሁን ያስከፋችኋትን የሰበራችኋትን ንግስቴን እኔ ጋር ናት። ስለዚህ ከህይወታችን ውጡልን አላት። እዋክን እዋክን ድምጿን አሰማኝ እ? እያለች እጆሯዋ ላይ ዘጋባት። ከዛም ገኒ በጣም አለቀሰች። የመጨረሻዋ ውሳኔ ገኒ ልብሶቿን በሻንጣዋ አድርጋ መሄድ ነበረ። አይገርምም እንግዲህ። ጽዮን ደግሞ ልብሷን ለማብሳ ቆንጆ የሆና ቢኒጋ ሂዳ ሰርፕራይዝ ልታደርገው እየወጣች እያለ ሉሊት አገኘቻት። ወዴት ነው ምን ተመስያለሽ? ሜካፕ አልደብሽም ብላ ሳቀችባት። ምናልሽ እንዴት? እኔ ታፕስቲክ ብቻ ነው ቀይ የተቀባሁት ከንፈሬ ላይ እንዳንቺ ዙ ፊትሽ ላይ መደፍደፍ አይለመደብኝም። አንቺ ያለ ሜካፕ አይሆንልሽም እኔ ደግሞ፣ ወይስ አንቺ በቃ የሰው ሞራን ካልነካሽ ማድነቃት ቺ ነገር እንደበላሽ ነው። በቃ ግን ደግሞ ሳይሽ የሆነ ስሜት ይሰማኛል፣ የሆነ ነገር ይሰማኛል። ብቻ አላቅ አለቻት አ አንቺ ደግሞ አደነኩሽ እንጂ ምን ነው የሚያምርብሽና የሚያስጠላብሽን ፍቅረኛሽ ጋር ስትጅ እንዳይሳቀብሽ ነገርኩሽ እንጂ ምንድነው የምትይው አለች። ሎሌት ዘንባይ እባክሽ አቀልብ አይወድሽም። የሆነ ነገር አለ ብቻ ውስጤ በቃ የሆነ ነገር ይሰማኛል ስትላል ሎሌት ደነገጠች። ቤዛ እንግዲህ የተፈጠረውን ነገር ንገሩኝ፣ እያለች ናታንን ታሰቃየዋለች። ናታን ደግሞ ልንነግርሽ አንፈልግም፣ ዝም ካልንሽ፣ መልስ ካልመለስንልሽ፣ ልንነግርሽ አንፈልግም። ሲቀጥል ማወቅ የለብሽም፣ ብታቂም አይጠቅምሽም አላት። ታማኖ እየደበቃቸው ያላችሁት አሁን አታምኑኝም፣ ግን የተፈጠረውን ነገር ንገሩኝ እያለች ነበረ። ገኒም ልብሷ ይዛ ቤዝ በይ ወደ ልጄ ቤት ልሂድ እና ልጄን እቅፍ አርጌ ላልቅስ። እስከ ዛሬ ውጪ እያልሽ ነበረ፣ አሁን በገዛ ፍቃዴ ልወጣልሽ ነው። እስከ ዛሬ በብዙ ነገር እያስፈራራውሽ እዚህ ቤት እንደቆየሁ አውቃለሁ። ስለዚህ ደህና ሁኑ አለች። ምን? የት ጥለሽኝ፣ እማን ጋር ጥለሽኝ ነው የምትሄጂው? እንደ ተባዶ ቤት አለቻት። ከዛ ምን በምን እያስፈራራሻል ነበር? አለ ናታን። ከዛ ቤዛ ፈጠን ብላ ያለፈ ነገር አይጠቅምህም አይጠቅምህም አለችው። ከዛም ገኒ እውነቷን ነው ያለፈ ነገር ምንም አይሰራም አለች። ዋክሽን ገኒ አትሄድ አትሄጂ ብሎ ለመናት ናታን ገኒም አልልቀርም መሄድ አለብኝ ብላ ሄደች። ሲሆን እዛ ሄዳ እዛ ስትመጣ ሁሉም ሳቁባት። ሰርፕራይዝ ላደርግህ መጥቼ እንዴት ትቀልዱብኛላችሁ ሞር ትይዙብኛላችሁ ብላ አኮረፈቻቸው። ቢኒና ዳግም ደግሞ ከዛም ከዜም ብለው አሳስቀው ቆንጆ ነሽ፣ ምንም ብትለብሽ ያምርብሽ አላሏት። ተደሰተች። አይገርምም። ገኒም እነ ቢኒጋ ሄዳ ሁላቸውም ሁለታቸው ባዘን ተዋጡ። ገኒ ናታን እኮ ንገር፣ እንንገራት እያለ ብዙ ቀን ለምነው ነበር አለች ከዛም በቃ አሁን ያለ ሆነ። ዳግም እንደዛው አለች። አሁን ፈጣሪ ሲለው መስማት ባለባት ሰዓት ሰምታለች። ግን በቃ ተይ፣ አለቀ፣ አታልቅሽ አላት። ከዛም ቤቱ በሀዘን ተዋጠ። ናታንም በዚህ ሰዓት ተጎኗን መሆን ነበረብኝ፣ ግን ተጎኗ አልሆንኩም። አሁን ሰራዬ ነው፣ ምንም ማለት አልችልም አለ ከዛም ቤዛ በጣም ተናደደች። ምንድን ነው እያለች የሆነ ነገር ነገር አላት። ተቀይራ ነበር፣ ግን አሁን በጣም የተደበቀ ምስጢር እንዳለ እያወቀች እና እየተሰማት ይገኛል። ቤዛ አሁን አመለካከቷ ጥሩ ሆኗል፣ ግን ደግሞ የተደበቀው እኔን እንደ ግለኛ አዩኝ እያለች ነው። ናታን ስለ ኢፍራታ ሲያወራ በጣም ትናደዳለች። እናም በቃ ያለሷ መኖር አልችልም ቢኒ በቃ እኔ ምንም ነኝ እያለ ነበረ ለቢኒ። ከዛ ቢዛ በጣም ትናደዳለች። አሁን ናታን ጨለማ ወርሶታል። የሚሆነው ግራ ገብቶታል። ያሳዝናል እውነት። ኢፉዬ እንግዲህ ተስፋ ቆርጣ ያፊት ጋር ሄዳለች። ያፊት ጋር ወዳ ሳይሆን ተገዳ እንግዲህ እየኖረች ነው። አሁን አልፈልግም፣ አንተን ማግባት አልፈልግም። ናታንን ከፈለግ ሂድና ግደለው፣ ገደል ግቡ ብለዋለች። እሱ ግን በፍጹም አሁን ተናደሽና አዝነሽ ስለሆነ ስሜታዊ ሆነች ነው የምትወስኚው ግን ደግሞ ስትረጋጊ በትክክል እንደምትወስኝ አውቃለሁኝ። ስለዚህ ኢፉዬ ተረጋጊ፣ አላት። አሰማኝም፣ አልፈልግህም፣ ማንንም አልፈልግም አለችው። ለቻናሉ አዲስ ሲሆናችሁ ሰብስክራይብ እያደረጋችሁ ቪዲዮን እስከ መጨረሻው ተከታተሉ። እንግዲህ ኢፉዬ ዛሬ በጣም በጣም በሚያሳዝን ሁኔታ ትገኛለች ማለት ነው። እኔ በጣም አሳዝኖኛል። ሐርግ ድራማ እንግዲህ በጣም ብዙ ነገሮችን ተምረናል። የሰው ልጅ ለብዙ ዋጋ ከፍለን ከፍለን በስተ መጨረሻ ባለመግባባት እንግዲህ ባለመረዳዳት ገደል የሚከተትበት አጋጣሚ ያለ። ፈጣሪ በምንወደው ሰው አይፈትነን እላለሁኝ። ለቻናሉ አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከመጨረሻው ተከታተሉ። አሰላሙ አሌኩም ወረህመቱላሂ ወበረካቱ።